ምንድነው ለሃይሚ ያለ ስሜት ምን አይነት ነው ዛሬ አንድ ሰው ቲክቶክ ላይ በሃይሚ ሙድ ሲይዝ ነበረ እና ያ ሰው ደግሞ ዛሬ ዋጋውን አግኝቷል ብዬ አስባለሁ ምክንያቱም ሃይሚ አንዳንዴ ነገራቶችን በተግባር አሳይሻለሁ ትል ነበር እና ስለዚህ ተገንተሻል ማለት ነው ዛሬ እንግዲህ ብሩክ ትናንት ሀይሚን ቃል ባስገባት መሰረት ሀይሚን ሁላቸውንም ፈልጋቸዋለሁ ብሎ ዛሬ እንግዲህ መጥቷል ማለት ነው። እንግዲህ ብሩክም ውሳኔ ላይ ደርሷል። የኔና የሀይሚ ጉዳይ አብቅተዋል ብሎ ከዳኒ ግን አንድ ነገርም ፈልገዋለሁ ለሀይሚ ያለው ስሜት ምንድን ነው? በሀይሚ ፊት ጠይቄ እውነቱን ማወቅ ፈልጋለሁ ብሎ እንግዲህ ዛሬ ዳኒን በሶሲና በሀይሚ ፊት ብሩክ ጠይቆት ሀይሚ መውናቱን ነገራቸው ብላ እንግዲህ ዛሬ ዳኒ ለሀይሚ ጥሩ ስሜት አለኝ በማለት እንግዲህ አዲስ ነገር ይዞ መጥቷል ማለት ነው። አዲስ ነገር ጠብቁ። በቅርቡ አንተና ሶሲ እንደሰራችሁት አንተና ሶሲ እንደተነሳችሁት ፎቶ በቅርቡ አዲስ ነገር ይኖራል፣ ጥሩ ነገር ይኖራል፣ አዲስ ላይፍ ይኖራል በማለት እንግዲህ ሀይሚንም ሁላችንም አስደንግጦናል ማለት ነው። ሀይሚም ደንግጣ ቆጭ ብላለች ማለት ነው። ሶሲም ተናዳ አብዳ ጥላችሁ ሄዳለች ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁ? አለው ሰላማችሁ ብዛ በያላችሁበት እያልኩኝ ውዴ ቻናሌ ቤተሰቦች እንኳን ደህና መጣችሁ። እንግዲህ በጣም በጉጉ ስንጠብቀው የነበረው ቪዲዮ ግን እንደዚህ አልነበረም እውነት ለመናገር ነገር ግን ቡራም የመጣበት አካሄዱ ጥሩ ነው ማለት ሶሲና ዳኒን ለማስታረቅ ፈልጎ ሶሲን ትፈልጋታለህ አትፈልጋትም የሚል ጥያቄ አቅርቦለት ነበር እና ዳኒ ግን ሌላ አዲስ ነገር ይኖራል ጠብቁ በቅርቡ አልፈልግምም ብሎ ተናግሯል ማለት ነው ማለት በቃ ሶሲ ከምትመልሳቸው ነገራቶች አልፈልግም እሷ ሲጀመር አንተ ለምጠይቀኝ ጥያቄ እሷ ቀድማ እየመለሰች ስለሆነ በቅርቡ አዲስ ነገር ይኖራል። እኔ ለሀይሚ ጥሩ ስሜት አለ ብሎ እንግዲህ ሀይሚንም ራሱ ግራ ገብቷት አስደንግጧታል ማለት ነው። ሀይሚ ምንድን እያልከኝ ነው አልገባኝም ስትለው ሶሲና ብሩክ እንደሰሩት ፎቶ እንደሰሩት ወይም እንደተነሱት ፎቶ እኔ የጋማ አዲስ ነገር አለ በቅርቡ ጠብቁ ብሏል ማለት ነው። ቤተሰብ ምን ትላላችሁ ይህን ነገር? በየቀኑ አዲስ ነገር ነው። ምን ሰማና የምር ማለት ነው። በነገራችን ላይ መጀመሪያ ሀይሚ እኔን ለምን አታምነኝም፣ ዳኒን መጠየቅ አይጠበቅብህም ብለው ነበር እና ነገር ግን እንኳንም ጠየቀው ችግር የለም ምክንያቱም ብዙ ኦዲንስ ጥያቄ ፈጥሮበታል። እንኳንም ጠየቀው ብሩክ ማለት ነው እና። የዳኒን መልስ ግን እዩት። እንግዲህ ምንም ሚሆን ምን እኮ በቃ ዳኒ ማለት ነው ሀይሚ ጋር ተጠግቶ ወይም የሀይሚን ስም እየተጠቀመ ሶሲና እሱ እኔ እንጃ እንዴት ነው የነ ሀይሚን ሕይወት ለመበጥበጥ የተነሱት በዚህ ልክ ማለት ነው እንዲሁ የፈለገ ስራም ቢሆን የፈለገ ነገር ቢሆንም በዚህ ልክ አሁን መሄዱ ግን ይሄው ሁለታቸውን ለማላየት ራሱ እንዲው ቢለያዩም እንኳን ለማላየት ጫፍ ደርሰዋል። ሀይሚና ብሮክ ማለት ነውና ተለያይተናን እያለ ነው ብሮክ እንግዲህ። ዛሬም በቃ ከዚህ በኋላ የኔና ሀይሚ ጉዳይ አብቅቷል። ብዙ ነገር ለሀይሚ ብሏል። መልካሙን ሁሉ ተመኝቼ ልሻለሁ ብሎ በጣም ብዙ ነገር ብሏል። ልክ ትናንት ሀይሚ እንዳለችው እሱም ዛሬ ብሩክ ብሏል ማለት ነው። ልደትሽንም መልካም ልደት በአስራ ስድስት ነበር እንግዲህ ምንም ማድረግ አልችልም ብሎ እንግዲህ ብዙ ነገር ብሏል፣ ብሩክ ማለት ነው። ብሩክ ውሳኔዎችንም ሀይሚ ለምን ወሰንሽ እያልናት ነው ተረጋግተሽ ነገራቶችን አስብ እያልን ነው። አንተም እንደሷ እንደዚህ ቸኩለ መወሰን አለብህ ብዬ አልጠብቅም አላስብም ማለት ነው። እና ብቻ ግን ማለት እንዴት ነው ይሄ መዘዙ? ግን እዚህ የደረሰ ቤተሰብ። አሁን ዳኒ እንግዲህ አዲስ እንዴት ነው ፊልም እያዘጋጀ ነው ማለት ነው። ዶክመንታሪ ፊልም አሁን በቅርቡ በቃ ሊለቀቅ ነው ማለት ነው። መቼ ነው የሚያልቅ ግን? አያችሁት ዳኒ ግን በጣም እየሰራ ነው ማለት ነው በጣም ማለት ነው ልክ ዳ ብሩክና ሶሲ እንደተነሱት ፎቶ እኛም ይኖረናል አላለም እንዴ አንተም ከሀይሚ ጋር ፎቶሾፕ ሰርተ ልትመጣ ነው እንዴ ማለት ለሀይሚ እንዳሳያት ፎቶሾፕ አንተም ከሀይሚ ጋር ፎቶሾፕ ሰርተ ልትመጣ ነው እንዴ የሀይሚና የኔ ብለው ወይስ እንዴት ነው አልገባኝም ብቻ ግን እኔ እውነት ለመናገር ብሩክና ሀይሚ እኔ እንጃ በዚህ ልክ ለምን እነሱ ከእነሱ ህይወት እንዳቆያቸው አይገባኝም። ሁሌም ጭቅጭቅ ነው። ቢሆንም ግን የሶሲና የዳኒ በእነሱ እንደዚህ ማቆየታቸው ገርሞኛል የምር ማለት ነው። አንድ ወር ማላቸው በቃ አንድ ወር ማለት ነው። ብቻ ግን ትናንትና እንደደነገጥ ነው አይደለንም፣ ዛሬ ብሩክ ተረጋግቶ ነው ነገራቶችንም ሲያወራ የነበር በቃ እንዴት ነው በተረጋጋ መንፈሱ እንደ ትናንትና አይደለም፣ እንደ ከሀይሚ ጋር እንደተመላለሱት አይደለም። የው ትናንትና ሀይሚ እንላይ ስላለች ተናዶም ስለነበር፣ ዛሬ ግን ረጋ ብሎ ነው የመጠው። ከሀይሚ ጋርም ነገራቶችን በመረጋገት ነው ማውራት እንትን ያሉት ማለት ነው የጀመሩት። ብቻ ግን እኔ ማለት ነው እዚህ ቪዲዮ ላይ የተረዳሁት አንድ ነገር አለ። ዛሬ ሶሲ ቲክቶክ ላይ የለቀቀችውን ቪዲዮ አይታችኋል አይደለ? በሀይሚ ሙድ እየያዘች እኔ በቃ ማለት ሸም ስለሚይዘኝ ምናምን ብላ ስለ ቀለበት በጣም ሙድ ይዛለች፣ በሀይሚ ማለት ነው። ስለዚህ እኔ ግን አንድ የተረዳሁት ነገር ቢኖር አሁንም ቢሆን ሀይሚ እና ዳኒ ሶሲን እያጨለለዋት ነው ብዬ ነው የማስብ። ብሩክም ጭምር ሊኖርበት ይችላል ማለት ብሩክና ሶሲ አሁንም እየጨለሉ ነው ብዬ ነው የማስበው። ብሩክና ሶሲ በተለይ ሶሲ እየጨለለች ነው ማለት እኔ ሶሲ እንደዛሬ ስትቃተል አይቻት አላቅም። አልቅሳለች ማለት ነው፣ በጣም አልቅሳለች ማለት ነው እንግዲህ በተግባሩ አሳይሻለሁም እያለቻት ነበረ እና ሀይሚ ሜቢ ይሄ ነገር አሁን እኮ በቃ ማለት እንደው ሀይሚን አታውቋትም እኮ የምር ማለት ነው። እኔ እንጃ በቃ ማለት ሰው ሊያናድድ ይጠራትና እሷ ሙር አናዳ አቃጥላ ነው የምሰዳቸው ማለት ነው። ይሄ ደግሞ እኮ በራስ መተማመን ነው የምሬ ነው ምላቸው። እና አሁን በቀደም ለታ ትናንትና ነው እንጂ በቀደም በቀደም አሁን ሀይሚን ጠርታ ለማናደድ ሞክራ ነበር። እንደዛ በአርቲፊሻል ወይ ተንቆጥቁጣ መጥታ ከጥፍሯ እስከምኗ በቃ ቅርጽ ሰርታ ነበር ሄደችው ና ሀይሚ ደግሞ አቃጥላ ነበር የላከቻት እና ዛሬ አሁን በቃ ሶሲ ማለት ነው ቲክቶክ ላይ በጣም ሙድ እየያዘች ነበረ በጣም ማለት ነው። እንዴት ነው በዚህ ልክ ግን ሀይሚና ብሩክ ለማላየት ቆርጠ የተነሳችው ሶሲ ታዲያ ብሩክ፣ እኔ እንጃ ለደቂቃ እንኳን ሶሲን የእሷን ጓደኝነትህ ማቆየት በጣም ይገርመኛል። ለምንድን ነው ከሶሲ ማትረቀው ብሩክ፣ ማለት ነው። ሀይሚ ራሱ ማለት በቃ ሊያበቃ ይገባል ነገሩ ማለት ሶሲ አንድ ስትልሽ አንቺ አንድ ስትይ ብድር ለመመለስ እያል ሺ ሁሌ ከዳኒ ጋርም እንደዚህ። በእርግጥ ዛሬ ብሩክ ነው ያገናኛችሁ። ግን አሁን የፊልሙ መጨረሻ እየደረሰ ነው ማለት ነው። ማለት ፊልሙ በቃ ዘኢን ድሊል ነው ሊያልቅ ነው ብዬ ነው የማስበው። ምክንያቱም እንግዲህ የመጨረሻውን ዶክመንታሪ ፊልም በዳኒ ቤት ይለቀቃል ተሰርቶ ማለት ነው እና እሱን ደግሞ በጉጉት ነው የምንጠብቅ ማለት ነው። አያችሁት? ግን ዳኒ እኔ ጥሩ ስሜት አለኝ አላለም? እንደው አታፍርም? በእናት እንደው አታፍርም? ብቻ ግን ይሄ ነገር በቃ ሀይሚ አሁንም ቢሆን ማለት ነው ሶሲን እያቃጠለቻት ነው የሚመስለኝ። የምሬን ማለት ነው ዳኒና ሀይሚ ሶሲን እያቃጠሏት ነው የሚመስለኝ። ምክንያቱም ይሄ ነገር እንደዚህ ቢል ለብሩክ ያን ያክል አይደንቀኝ። ምን? ለምን ቢባል ውሸት ስለሆነ ሀይሚና ብሩክ ስለማይለያዩ። ይሄ ፕራንክ ቢሆን ለብሩክ ፈተና ቢሆን ያን ያክል ይከብዳል ብዬ አላስብም። ምክንያቱም ሀይሚና ብሩክ ይተዋወቃሉ። ግን በመሀል ሶሲ ሀይሚን እያናደደቻት ብታሳየው አረካት በጣም ሞር ጌም ኦቨር ስለሆነ በተለይ ዛሬ በሰራችው ቲክቶክ እኔ በጣም ነው ያናደደች ማለት ነው ሶሲ ስለዚህ ሀይሚ ዛሬ ይሄንን እየመለሽ ከሆነ በመጨረሻም ዛሬ ሀይሚና ቡራ በቃ አረጋ ብለው ነው የመጣው። ስክን ብለው በቃ ትሁት ሆነው ነው የመጡትና አነጋገራቸው በቃ አንዳቸው ለአንዳቸው ትሁት ሆነው የመጡና እኔ ዛሬ ማለት ነው በዛሬው ብዙም ያኔ ያክል አልከፋኝም ማለት ነው። በትናንት ነው ግን በቃ ተሰምቶኛል ማለት በቃ እንዴት ነው ከሁኔታው አንጻር ከቪዲዮ አንጻር ማለት ነው። እና ብቻ እነሱ አይለያዩም። አሁንም ስራ ነው እየሰሩ ያሉት። ብቻ ይሄ ነገር ሊያልቅ ትንሽ ቀርቶታል። የጨረቃ ቤተሰቦች አይዟችሁ። እትዬ ስለ ቀለበት እያወራ የቲክቶክ ላይ ሙድ ስትይዝ ነበር። እና ታዲያ ይሄ ላንቺ ሲያንስሽ ነው፣ ይገባሻል።